ሰላም እንዴት ናችሁ። ማንቸስተር ዩናይትድ አምስት ተከታታይ ጨዋታዎችን ካላሸነፈ ጸጉሬን አልቆረጥም ያለው የዩናይትድ ደጋፊ መነጋገሪያ መሆኑን ቀጥሏል። ዛሬ 380ኛ ቀኑ ላይ ደርሷል። ማንቸስተር ዩናይትድ ሁለት ተከታታይ ጨዋታዎችን አሸንፏል። ይህ ደግሞ ለመጀመሪያ ጊዜ ነው። በሮበና ሞሪ ስር በፕሪሚየር ሊጉ ከ30 በላይ ጨዋታዎችን መርተዋል። ግን አምና ውድድሩ ከተጀመረ በኋላ ከኤሪክ ቴና ከተቀበሉ በኋላ ማንችስተር ዩናይትድ በሊጉ በተከታታይ ሁለት ጨዋታዎችን አላሸነፈም። ከኢንተርናሽናል ብሬክ በፊት ሰንደርላንድን አሸንፏል። ዩናይትድ ደግሞ ትናንትና በአንፊልድ ትልቁን ጨዋታ ሊቨርፑልን በጥሩ ጨዋታ ሁለት ለአንድ በሆነ ውጤት አሸንፏል። በዚህ ምክንያት አሁን ተስፋ ማድረግ ጀምሯል። ፍራንክ ኤሊት የማንቸስተር ዩናይትዱ ደጋፊ 380 ቀናትን ጸጉሩን ሳይቆረጥ ተጉዟል። ቀጣይ ዩናይትድ ከብራይተን ከፎረስትና ከስፐርስ ጋር ይጫወታል። ጠንካራ ጨዋታዎች አሉ። በተለይም ደግሞ የብራይተን እና የስፐርስ ጨዋታ ጠንካራ እንደሚሆን ይጠበቃል። ብራይተን ባለፉት ዓመታት ኦልትራፎርድ ላይ እንኳን ማንቸስተር ዩናይትድን ያስቸገረ ቡድን ነው። ቶትናምም ከሊጉ ጠንካራ ክለቦች መካከል አንደኛው ነው። ምንም እንኳን በዚህ ሳምንት በሜዳው ባስቶን ቪላ ቢሸነፍም፣ ከነዚህ ጨዋታዎች ምን ያህሉን ማንቸስተር ዩናይትድ ያሸንፋል? ይህ የማንቸስተር ዩናይትድ ደጋፊ ፍራንክስ ፀጉሩን የሚቆረጥበት ጊዜ ቅርብ ነው ትላላችሁ? በኮሜንት ላይ ሀሳባችሁን አሳውቁኝ። ዲያጎዳሎ ግን በቅርቡ ፀጉሩን እንደሚቆረጥ እንደምናደርገው ተስፋ አድርጋለሁ የሚል አስተያየት ሰጥቷል። ከትናንት ድል በኋላም